በኦሮሚያ ክልል በግብርና ዘርፍ ያለውን የሰውና የተፈጥሮ ሀብትን ወደ ኢኮኖሚ ለመቀየር እየተሰሩ ያሉ ስራዎች ውጤታማ ናቸው ማለት ይቻላል። ያለፉት የስራ ወቅቶች ከጊዜ ወደ ጊዜ መሻሻሎች እየታየባቸው የመጡ ሲሆን በተለይም ክልሉ በጥናት ላይ የተመሰረተ አሰራሮችን በመከተል ወደሚፈልገው የልማት ውጤት እየተገባ መሆኑን የኦሮሚያ ክልል ግብርና ቢሮ ይገልጻል። ዓመቱ ሙሉ የምንተገበረው ተግባር ቢሆን አንዱ ግብርና ነው። ስለዚህ በዚህ በሶስት ወራት ወይም በመጀመሪያ የሩብ አመት ላይ አንደኛ በበልግ ዘራ ነው ሰብል መሰብሰብ ስራችን ዋነኛ ስራ ነበር እሱ ነው ልንወስድ በዚህን ጊዜ ሰብስብ እንጨርስንበትና ምርቱንም ወደ ጎተራ ያስገባንበት አግባብ ነው ያለው ግን የተሻለ አፈጻጸም ከጊዜ ወደ ጊዜ ግንዛቤ እየተገኘ ስለመጣ ክትትልና ድጋፋችን የተጠናከረ ስለሆነ አጠቃላይ መንግስትም የክልሉ መንግስትም ድጋፍ ነው ክትትሉ በየጊዜም ስለሚገመግብ ለውጦቹ እየተመዘገቡ ነው ይህ አሰራር ታዲያ በኢኮኖሚው ላይ ከሚያመጣው ለውጥ ባሻገር ክልሉን ከኢኮኖሚ ጥገኝነት አላቆ ሉዓላዊነቱን ለማረጋገጥ ትልቅ ሚና እንደሚኖረው ይታመናል። ከዚህም በተጨማሪ አርሶና አርብቶ አደሩ በሚያመርታቸው ምርቶች በንግድ እንቅስቃሴ ውስጥ ቀጥተኛ ተሳታፊ እንዲሆን በማድረግ የውጭ የፋይናንስ ምንጭ እንዲሆን ማድረግም ተችሏል። እንደ ንሽትም ሲቀረጽ አንዱ ትኩረት መስራት አለብን ብላለን፣ ቫሊዎች የምንለው ነው ከገበያ ትስስር ጋር ምርቱን ከምርትን ገበያ ካላገኘ አርሶ አደሩ ቀጣይ ወቅት ላይ ማምረት አይችልም። ስለዚህ እሱ ላይ መጀመሪያ ማምረት ሰጥንቶ ስለተሄደ ብዙ ምርቶቻችን ገበያ ያላቸው ለኛ መስራት አለብን ብለን እየሰራን ያለ ነው። አርሶ አደሩ ወደ ኢንቨስትመንት ማሸጋገር እሱም የራሱ ህግ ወጥቶለታል ደንብ በዚህ ነመት ወደ 30 ሺህ አርሶ አደር ወደዛ ማሸጋገር አለብን ብለን እቅድና ለ5 ሺህ አካባቢ ነው በዚህ በአንደኛ የሩ መት የወሰድ ነው ከ7 ሺህ በላይ አርሶ አደሮች የፍላጎቶቻቸውን ለይተን ቁጠባ ጀምሯል ከዚህ ውስጥ ወደ 3 ሺህ አካባቢ ደግሞ ቁጥቦ ቢዝነስ ፕላን ተዘጋጅቶለት ወደ ስራ ተገብቷል ና ይህንም ስናይ ጥሩ ለውጥ ነው ያለው ለዚህ በዚህ ወደ አምስት ሲሸጋገረው ቁጠባ ይቆጥባለሁ በቁጠባቸው ደግሞ ነገ ወደ ኢንቨስትመንት ይሸጋገራል። የክልሉ ግብርና ቢሮ እንደሚገልጸው የግብርናውን ዘርፍ ለማሳደግ እየተሰሩ ያለው ስራዎች ውጤታማ እየሆነ ቢመጣም አሁንም ትኩረት የሚፈልጉ ጉዳዮች ስለመኖራቸው ያነሳል። አጠቃላይ መንግስትም፣ የክልሉ መንግስትም ድጋፍ ነገትሉ በየጊዜም ስለሚገመግብ ለውጦች እየተመዘገቡ ነው። ጥሩ ለውጥ እናየንበት ነው። ለውጡ በምንፈልገው ልክ ነው አይደለም፣ በምንፈልገው ፍጥነት ነው አይደለም። እሱን እሱን ደግሞ በዚህ በሁለተኛው ወራት ቀጣይ ጊዜም ያስቀጠል ወደ አርሶ አደሩ እያሸጋገርና አርሶ አደሩ እያበቃ መሄድ አለብን ብለን እየሰራ ያለ ነው። የአፈር ለምነትን በማሳደግ ዘመናዊ የግብርና ኢንዱስትሪ ለመፍጠር ቁልፍ ሚና የሚኖረው የአፈር ማዳበሪያ ግብዓት ነው። ለዚህ ደግሞ እንደ ሀገር ከፍተኛ ወጪ ወጥቶ ወደ ሀገር ውስጥ እንዲገባ ቢደረግም ያለው አቅም ሙሉ በሙሉ ወደ ልማት እንዳይቀየር ከሚያደርጉ ነገሮች ውስጥ በቀዳሚነትም ይቀመጣል። ይህንን ለመቀየር የአፈር ማዳበሪያን በራስ አቅም ለማምረት የተጀመረው ስራ ትልቅ ተስፋን አስንቋል። እያቆይ ነበረን ከዚህ በፊት አንደኛ የአፈር መዳበሪያ በምንፈልገው ወቅት አናገኝም። ስለዚህ የዘር ወቅት ካለፈ በኋላ ይመጣል ሚል ሰፊ የኛም የባለሙያውም የአመራሩም እንዲሁም ደግሞ የአርሶ አደሩም ጥያቄ ነበር። እሱን የሚቀንስ ወይም በቶታል የሚቀርፍ ብለን ነው የምናስበው። ሌላኛው ደግሞ ይህንን ሀብት በሀገር ብቻ ተጠቅመን የምንተው አይደለም። በዓለም ገበያ ላይ የምንሸጥ ዓለም ገበያ ላይ በለለ ቴክኖሎጂ የምናሸጋግር የትኛውም ቴክኖሎጂ ላይ ገብተን እንዳገርም ኢኮኖሚን ገንብተን በኢኮኖሚዎቻችን ተወዳደረን ዓለም ገበያ ላይ ማግኘት አለብንን መሸጥ አለብንን ሸቀጥ ሸጠጥ መግዛት አለብንን ሸቀጥ በሙሉ ቁመና ቆምን እንድንገዛም ጭምር ስለሚረዳን ትልቅ ቦታ አለው ብለን ነው የምናስበው።